በዓለም የኢኮኖሚ እድገት ውስጥ አንዱ ከሌላው ተሞክሮን እየወሰደ የዓለማችንን የኢኮኖሚ እድገት ከፍ እንዲል ሆኗል። በሀገራት መካከል የሚደረግ የልምድ ልውውጥና የእውቀት ሽግግር ለኢኮኖሚ እድገት የማይተካ ሚናም አለው። ይህን ተከትሎ የገቢዎች ሚኒስቴርም የሀገራችንን የፋይናንስ አቅም አስተማማኝ ደረጃ ላይ ለማድረስ የተለያዩ የሪፎርም ስራዎችን እያከናወነ የሀገር ውስጥ ገቢ የመሰብሰብ አቅሙን እያሳደገም ይገኛል በመሆኑም ይህን የገቢ አሰባሰብ ይበልጥ ውጤታማ ለማድረግ በአይኤምኤፍ ምስራቅ አፍሬቲክና በኢትዮጵያ የገቢዎች ሚኒስቴር አስተባባሪነት የልማት ግቦችን ለመደገፍ የሀገር ውስጥ ገቢ አሰባሰብን ማጎልበት በሚል መሪ ሀሳብ ከተለያዩ የምስራቅ አፍሪካ ሀገራት የተውጣጡና የሀገር ውስጥ ገቢ የስራ ኃላፊዎች የተገኙበት ኮንፈረንስ በአዲስ አበባ ከተማ አካሂዷል። በኮንፈረንሱ ቀጣይነት ያለው ኢኮኖሚ እድገትን ለማረጋገጥ አጋር አካላትና ሀገራት የልምድ ልውውጥም አድርገዋል። በመድረኩ የገቢዎች ሚኒስትር ወይዘሮ አይናለም ንጉሴ የሐውደ ጥናት የመንግስት የልማት ዓላማዎችን ለመደገፍ የሀገር ውስጥ ገቢ ማሰባሰብን በተመለከተ የሚያጋጥሙንን ተግዳሮቶች ለመቅረፍ እርስ በርስ ለመማማር ለመተባበር እና ምርጥ ተሞክሮችን ለመለዋወጥ ትልቅ ተስፋ ነው ብለዋል። እቅዳችንን እውን ለማድረግ በኢንቨስትመንት ፖሊሲዎች፣ በታክስ አስተዳደር፣ በታክስ ዲጂታላይዜሽን እና የህዝብ ፋይናንስ አስተዳደር የሀገር ውስጥ ሀብት ማሰባሰብን ለማሳደግ እና የኢኮኖሚ ብዝሃነትን ለማበረታታት ጠቀሜታው የጎላ ነው ያሉ ሲሆን የኢትዮጵያ የታክስ ስርዓት የመንግስት የመልማት እቅዶችንና የህዝብ አገልግሎቶችን በገንዘብ ለመደገፍ ቁልፍ ነውም ብለዋል። ኢትዮጵያ እየተገበረች የምትገኘው የለውጥ ስራ በተለይም ደግሞ የታክስ ፖሊሲ እና የታክስ አስተዳደር የግብር አሰባሰቡን ይበልጥ እንዳሻሻለው ያነሱ ሲሆን መድረኩም ዓለም አቀፍ የመማማሪያ አጋጣሚ የሚፈጥር መሆኑን ተናግረዋል። ኮንፈረንሱ በምስራቅ አፍሪካ ሀገራት የሀገር ውስጥ የገቢ አሰባሰብን ለማጠናከር ተግዳሮቶችን ለመፍታትና እድሎችን ለመጠቀም አላማ ያደረገ ነው። በመካከለኛ ጊዜ የገቢ ስትራቴጂ ማዕቀፍ ውስጥ ባሉ የታክስ ፖሊሲ፣ የታክስ አስተዳደርና ማሻሻያ ተገባበር ላይ ትምህርት የተቀሰመበት እንደሆነም ኃላፊዎች ይገልጻሉ። ኬንያም ከማላዊም በተለይ በትልቅ እንደ ትልቅ ጉዳይ የምንወስደው ነገር አንድ ታክስ አድሚኒስትሬሽን ከፍተኛ የሆነ የሬቨኒው ሞቢላይዝ ከሚያደርግባቸው የታክስ አይነቶች አንዱ ቫት ነው። ሌላኛው ታክስ ነው ሲቀርብ እንደተመለከት ነው። በተለይ ከኤክሳይዝ ታክስ አንጻር እንደ ታክስ አድሚኒስትሬሽን እየሰራ ነው ያለነው ነገር ሀገራችንን ወይም ታክስ አድሚኒስትሬሽኑን የሚመጥን እንዳልሆነ ተረድተናል። ከዛ አንጻር የኤክሳይዝ ስታምፕ ኢምፕሊሜንቴሽንኢምፕልሜንቴሽን አክቹዋሊ በሂደት ላይ ያለ ጉዳይ ነው። ነገር ግን እሱን ፈጠን አድርገን ወደ ስራ በመግባት ያን ከዛ የሚገኘውን ገቢ በከፍተኛ ሁኔታ ማሻሻል እንዳለብን የሚያመላክት ልምድ አግኝተናል። እንዲሁም ደግሞ ከብልሹ አሰራር አንጻር በተለይ ከማላዊ በአርቲፊሻል ኢንተልጀንስ የተደገፉ ስራዎች የሚሰሩበትና የሚኒስትሪው ገጽታ እንዲሁም ደግሞ ታክስን ፍትሐዊ ከማድረግም አንጻር ብዙ ስራዎች መሰራት እንዳለባቸው ልምድ ወስደናል ማለት ነው። እኔ በዚህ ውይይት ልምድ እያገኘሁበት ነው። እያንዳንዳችን ሀገራት የተለያየ ልምድ ነው ያለን። ስለዚህ አንዳችን ከአንዳችን የተለየ ልምድ ነው የምንወስደው። የሀገራችን የገቢ እድገት ደረጃም የተለያየ ነው። ስለዚህ እኔ ማለት የምችለው አፍሪቴክና የኢትዮጵያ ገቢዎች ሚኒስቴርም ተባብረው በመስራት የተሻለ ልምድ እንድናገኝ እያደረጉ ነው። ይህም ልምድ ሁላችንም የቀጠናው ሀገራት አንዳችን ከአንዳችን ወደኋላ እንዳንቀር፣ እንዲህ አይነቱ ኮንፈረንስ መቀጠል አለበት ብዬ ነው የማስበው ከእነሱ መማርን ብቻ ሳይሆን እኛ የተሻልነውን ልምዶችን ማካፈል ጭምር የሆነ አውደ ጥናት ስለሆነ በተለይ ከጎረቤት ሀገሮቻችንን እንደ ኬንያ ምሳሌ መውሰድ ይቻላል። ከኬንያ አሁን የኤክሳይስ ታክሳችን መጀመሪያም ኢንሽት ሲደረግ ናሬትም ሲደረግ ከዛው ስለሆነ ልምዱ የተቀሰመው አሁን ፕራክቲካሊ በቃ ያቀረቡበት ሁኔታዎች ነበሩ። እነዛ ለሀገራችንን የተሻለ ያለንበትን ሪፎርም በደንብ የሚደግፉ በጣም ብዙ የሚባሉ ርዕሰ ጉዳዮችን ተወያይተናል። አንዱ ዲጂታላይዜሽን ነው። ቮለንተሪ የሆነ ቮለንተር ቤዘር የሆነ በኮምፕሊያንስ የሆነ ሰው ራሱ ግዴታውን አውቆ ግብር የመክፈል ባህልን እንዴት አሳድገውታል የሚለውን ትልቅ ልምዶችን ያገኘንበት ነው። ኮንፈረንሱ በጥሩ ሁኔታ እየተካሄደ ነው። እኔም ብዙ ነገሮችን አግኝቼበታለሁ። እንደዚህ አይነት ትልቅ ዓለም አቀፍ ኮንፈረንስ ለታክስ አስተዳደር ይጠቅማል። ሀገሮች ምን እየሰሩ ነው የሚለውንም እናይበታለን። ከዚህ በተጨማሪም በታክስ አስተዳደሩ የሚያጋጥሙ ችግሮችን እንዴት እየተፈቱ ነው የሚለውንና ችግሮች የሚፈቱበትን መንገድም እንድናውቅ አድርጎናል። ይህ በጣም ትልቅ እድል ነው። የኢትዮጵያ የታክስ ሀገራዊ ምርት ጥምርታ ወይም ጂዲፒ ሬሾ ከሌሎች አፍሪካ ሀገራት ጋር ሲነጻጸር አሁንም አነስተኛ መሆኑም ይነሳል። ታዲያ ይህን ለማሳደግ የታክስ አሰባሰብ ሂደቱን ከማዘመን ባለፈ የታክስ መሰረትን ማስፋት እንደሚገባ ያነጋገርናቸው ኃላፊዎች ገልጸውልናል። እንግዲህ በትይዩ በንጽጽር በምናይበት ጊዜ የታክስ ቱ ጂዲፒ ሬሾ አነስተኛ ነው። ይሄ በተለይ በመካከለኛ ዘመን የገቢ ስትራቴጂ በብዛት በዚህ ወርክሾፕ ላይ ሲቀርብ እንደሰማ ነው የሚዲየም ተርም ሬቬኒ ስትራቴጂ ተብሎ በሀገራችንም እንዲሁ ከ2023/24 እስከ 2027/28 የተቀረጸ የአምስት ዓመት የሪፎርም ስትራቴጂ አለ። እዛም ላይ እንደተጠቀሰው የታክሱ ጂዲፒ ከጊዜ ጊዜ እየቀነሰ የመጣበት ሁኔታ ነው። ይህ እንግዲህ በተለያዩ ምክንያቶች እንደሆነ ሊገለጽ ይችላል። ነገር ግን ያንን የመቀነስ አዝማሚያ ሪቨርስ ለማድረግ እና የተሻለ ታክስ ጂዲፒ ሬሾ ላይ ለመድረስ ብዙ የሪፎርም ስራዎች ታቅደው ሪፎርም ስትራቴጂው ተዘጋጅቶ ኢምፕሊሜንቴሽን ወይም የትግበራ እቅድ ተዘጋጅቶለት እየተተገበረ ይገኛል። ቮለንተሪ የሆነ ኮምፕሊያንስ ማስጨነቅ ሳይሆን ቮለንተሪ የሆነ ግብር ከፋዮቻችንን ግዴታቸውን አውቆ የሚከፍሉበትን ስርዓት በዲጂታል በተደገፈ ሁኔታ የተሳለጠ ስራዎች እየተሰሩ ነው። ቅድም እንዳልኩሽ የታክስ አድሚኒስትሬሽኑ በተለይ የገቢ አሰባሰቡን ዲጂታላይ ከማድረግ ባሻገር የታክስ ቤዙን የማስፋት አሁን በጣም ብዙ የሚባሉ ቁጥራቸውን በጣም ከፍተኛ የሆነ ገቢ የማይሰበሰብበት በጣም ብዙ ስራዎች ገቢ ሊሰበሰብባቸው ቢገቡ በጣም ቤዙ ስላልሰፋ በፈለግነውና ባሰብነው ልክ ስላልሄደ የገቢ አሰባሰቡ በዛ ልክ ማየት እንችላለን። በምስራቅ አፍሪካ የሚገኙ የሀገራቱ ተወካዮች በአውደ ጥናቱ ላይ ስትራቴጂካዊ ምክክሮችን የየሀገራቸውን የልማት ግቦችን ለመደገፍ ብሎም የሀገር ውስጥ ገቢ አሰባሰብን በሚያጎለብት የታክስ ፖሊሲ፣ የታክስ አስተዳደርና ማሻሻያ ተገባበር ላይ ያላቸውን ልምድም አካፍለዋል። የኢትዮጵያ ገቢዎች ሚኒስቴርም እንደ ሲ ታክስና የታክስ አስተዳደር ውጤታማነት ምዘና ወይም ታዳት አሰስመንት ላይ እየሰራች ትገኛለች። ለዚህና ሌሎች እያከናወነቻቸው ላሉት ተግባራት አጋር ሀገራትም ለተቋሙ ከፍተኛ የሆነ እገዛዎችን እያደረጉ እንደሚገኙም አንስተዋል። እንግዲህ ሲክታስ የምንለው ሲስተም አሁን ሚኒስትሪ ኦፍ ሬቨኒ የሚጠቅምበት የኮርታክስ አድሚኒስትሬሽን ሲስተም ነው። ኮርታክስ አድሚኒስትሬሽን ሲስተም በምንልበት ጊዜ ከሬጂስትሬሽን ጀምሮ የፋይሊንግ የመሳሰሉ ስራዎች የሚከወኑበት ሲስተም ማለት ነው። ይሄ ሲስተም እንግዲህ በሀገራችን ወይም በታክስ አድሚኒስትሬሽኑ ከተገበረ ከ15 ዓመታት በላይ ሆኖታል። ያው እንግዲህ ብዙ እንደማገልገሉ መጠን ቴክኖሎጂ ደግሞ ተለዋዋጭ ከመሆኑ አንጻር በመለወጥ ሂደት ላይ ያለም ቢሆን የአይታስ ሲስተም ይሄ አዲሱ ኢንቴግሬትድ ታክስ አድሚኒስትሬሽን ሲስተም እንለው ወደ ሲስተም እስከሚገባበት ጊዜ እንዲሁም ደግሞ ወደ ወደ ሪጅኖች ወደ ክልሎች እና ከተማ አስተዳደሮች ሮል አውት እስከሚደረግበት ጊዜ ድረስ ታክስ ፔየሩን ማስተናገድ መቻል ስላለብን የታክስ አድሚኒስትሬሽኑንም ፕሮሰሶች በቴክኖሎጂ መደገፍ ስላለብን በጣም ጉልህ የሚባሉ የማሻሻያ እና ስቴብላይዝ የማድረግ ስራዎች እየሰራ ነው ያለ። በዋናነት ደግሞ በሀገራችን ገቢ በሀገራችን በጀት ትልቁን አንበሳ ድርሻ ስራውን እየተሸፈነ ያለ ቢሆንም አጋራኮሎቻችን ግን የማይናቅ ትልቅ የአንበሳ ትልቅ ሚና አላቸው በገቢ አሰባሰቡ። ኢንተርናሽናል ቤስት ፕራክቲሱ ይህንን ማሳያ የሚሆነው ታዳት አሰስመንት ነው። ትልቁን የታዳት አሰስመንት የአይኤምኤፍ ኢኒሼቲቭ ነው። ይህንን ትልቁን ሮል ኢትዮጵያ መገምገም ትችላለች። ብዙ ሪፎርሞች ከተደረጉ በኋላ እንደ እድሌታ ያለንበትን ሁኔታ ማየት እንችል ዘንዳ ታዳት አሰስመንት፣ ታክስ ዲያግኖስቲክ አሰስመንት ሁሉ ትልቁን አምባሳደር የወሰደው የሪፎርሙን አካል የሆነው የአይ ኤም ኤፍ ድጋፍ ነው። ሁለትም ታክስ ሞደርናይዜሽን ወርልድ ባንክ ትልቅ እገዛዎችን እያደረገን ልናያለው። በሌላም ደግሞ እንደ ኤፍሲዲኦን የመሳሰሉ እ ኢዩን የመሳሰሉ ታክስ ሃርሞናይዜሽናችንን ከመደገፍ አኳያ ሪጅናል ላይ ያሉትን የታክስ አሰባሰብ ስርዓቱ ወደ ፌዴራል አላይን ካላደረገ ዩኒፎርሚቲ እስካልፈጠርነ ድረስ

እንደኛ ሀገር ሁኔታ የታክስ ምጣኔን በማሻሻል የታክስ አሰባሰቡን ማሳደግ በጣም አስቸጋሪ ነው። ምክንያቱም አዳዲስ የታክስ ምጣኔን ለመጣልና የታክስ መሰረቱን ለማስፋት ሲፈለግ የሕዝብ ጫጫታ አስከትሏል እና እኛ ደግሞ እንዲህ አይነቱን ክፍተት መሙላት አለብን። እያንዳንዱ መሰብሰብ ያለበትን ታክስ መሰብሰብ እና የታክስ መሰረቱን የማስፋት ግዴታ አለብን። ለዚህ ደግሞ የሶስተኛ ወገን የመረጃ ትንተና መስራት ግድ ያስፈልጋል። ይህንን ለማድረግ ደግሞ አሰራሮቻችንን ከሌሎች ተቋማት ጋር የተናበበና የተቀናጀ ማድረግ አለብን። እናም የታክስ አስተዳደሩንም ሆነ የታክስ አሰባሰቡን ለማሳደግ አሰራሮችን ማዘመንና አውቶሜሽን መጠቀም ወሳኝ ነው። ይህ መድረክ በቀጣይ ተቋሙ ለሚሰራቸው ስራዎች መጠናከርና የተቋሙን ዓላማ እንዲሳካ ከማድረጉም በተጨማሪ በመላው የምስራቅ አፍሪካ ሀገሮች የሀገር ውስጥ ገቢ ማሰባሰቢያ ስልቶችን ለማሳደግ አስተዋጽኦ ከፍተኛ ነው። እየተሰሩ እየተተገበሩ ያሉ የሪፎርም ስራዎች አሉ። እንዲሁም ደግሞ የታቀዱ ወደፊት ከ2018 በኋላ የሚተገበሩ የሪፎርም ስራዎች አሉ። እንግዲህ እነዚህን የተሳኩ ለማድረግ ከተለያዩ ሀገራት ልምድ በተለይ ያው ሲቀርብ እንደሰማነው በተለይ ሚዲየም ተርም ሬቬኒ ስትራቴጂ አንዱ የመወያያ ትኩረት ነበር። ሰው ከዛ አንጻር ምን አይነት ማስተካከያዎችን፣ ምን አይነት ዝግጅቶችን ማድረግ እንዳለብን ለቀሪዎቹ ስራዎች እንዲሁም ደግሞ እየተገበርን ላላቸው የሪፎርም ስራዎች ምን አይነት እርምጃዎችን መውሰድ እንዳለብን የሚያመላክት ነው። ስለዚህ ከሌሎች ሀገሮች የስኬት ብቻም ሳይሆን ያልተሳኩ ሁኔታዎችም የምንማራቸው ሌሰኖች አሉ ሰው ከዛ አንጻር ምን ማድረግ እንዳለብንና እና የኔ ምትያሪሱ ከታቀደ በኋላ ተገባበሩን መደበኛ በሆነ አኳኋን መገምገም አለብን። የታሰበለትን ወይም የታለመለትን እቅድ ወይም ውጤት ስለማስገኘቱ እንዲሁ ክትትል ማድረግ እንዳለብን ብዙ ሌሰኖችን የወሰድንበት ነው። የሀገር ውስጥ ገቢ አሰባሰብ ስርዓቱን የተለያየ ልምድ የሚያስገኝ የተለያየ ከአፍሪካ ሀገር ተመሳሳይ የሬቨኒው አድሚኒስትሬሽን ካለን ሀገሮች ጋራ ልምድ የሚያስቀስም ይሆናል። ሁለተኛው ደግሞ ካለን ጎረቤት ሀገራት ጋራ በገቢ አሰባሰብ ስርዓቱ በዴታ ሼሪንግ፣ በተለያየ ትራንስፈርብል የሆነ ፕራይሲንግ፣ በተለያየ ቴክኒክ ድጋፎችን የሚያሳልጥ ይሆናል። እንደ ሶስተኛ ደግሞ ሀገራችንን በተለይ አዲስ አበባ መዲና ያለችበትን እድገት ያለችበትን ቆመና በደንብ የሚያሳይ ይሆናል። የሀገር ውስጥ ገቢን ማሳደግ ሁሌም ማስፈላጊና ወሳኝ እንደሆነ ነው የምናምነው። እየተሰራም ያለው ስራ ጥሩ ነው። በተለይ አሁን ያለንበትን ሁኔታ ስንመለከት የዓለም ኢኮኖሚ ከፍተኛ ደረጃ ላይ ደርሷል። የሀገር ውስጥ ገቢን ማሳደግ በእጅጉ በትኩረት ቅድሚያ ሰጥተን ልንሰራበት ይገባል። የዓለም ሀገሮች ዘላቂ ልማትን ለማስቀጠል የሀገር ውስጥ ገቢን ተቀዳሚ ተግባር አድርገው መስራት አለባቸው። እንዲህ አይነቱ ኮንፈረንስ በሀገራችን መካሄዱ የኢትዮጵያን ገጽታ የሚገነባና በመንግስት አቅጣጫ መሰረት ዓለም አቀፍ ኩነቶች ወደ ሀገር ውስጥ በመሳብ ኢትዮጵያን በማስተዋወቅ ረገድ የጎላ ሚናም ይኖረዋል። ተሳታፊዎቹ በቆይታቸው በአዲስ አበባ ከተማ የሚገኙ የተለያዩ በኮሪደር ልማት የለሙ ቦታዎችን፣ የኮንቬንሽን ማዕከል፣ የብሔራዊ ቤተ መንግስት ሙዚየምን ጎብኝተዋል።